ቱ እየጠራ መሄድ ይመስለኛል። ያው ሁልጊዜ እውነት እውነት ናት ውሸት ደግሞ ውሸት ነው። እውነት ተደብቆ አይቀርም። አንዳንድ ጊዜ ሰዎች በተለይ ብር ያላቸው ሰዎች ሰውን በጣም ዝቅ አድርገው ነው የሚያዩ። እንግዲህ እህታችን የቤት ሰራተኛ ሆኖ በምሰራበት ነው እሱ ነው የተልከሰከሰ። ከተልከሰከሰም በኋላ አውጥቶ ጎዳና ላይ እንድትወድቅ ያደረጋት እሱ እስከሆነ ድረስ እህታችን ደግሞ ፍትህ ማግኘት አለባት በሚል ዘላለም እስከ መጨረሻው ድረስ እንግዲህ ይህንን ጉዳይ የልጅቷን መፍትሄ ካልተገኘላት ሰውየውን አይፋታውም። እሱ ደግሞ በፍጹም ማመን አልቻለም። በቃ ልክ ብር ያላቸው ሰው እንደምታዩት ነው እንግዲህ። በየትኛውም በምንም በምንም እያሉ እነሱ ስማቸው ብቻ ነው የሚፈልጉ እንጂ የሰው መስ መንገላታት ሰው እንትን ማለቱ ጉዳያቸው አይደለም። ደግሞ ለእንደዚህ አይነት ሰው ደግሞ እስከ መጨረሻው ድረስ ልሁንም ሲያስወጣለት እውነቱ ሲወጣ የልጁ አባት እሱ ሆኖ ከተገኘ ልጅቷ የሚገባትን ፍትህ እንድታገኝ እንግዲህ ዘላለም የአቅሙን እየረዳት ነው ያለችው። አሁን በምን ሁኔታ እንዳለች ሰውየው ይመስለኛል፣ እኔ እዛ ቦታ እንድትጠፋ ያደረጋት እሷ። መጀመሪያ ስትቀርብ ካያችኋት እንግዲህ፣ ብዙዎቻችሁ አይታችኋት፣ መናገር አትፈልግም ነበር። ከሰውየው እንዳረገዘች ራሱ መናገር አትፈልግም፣ ምክንያቱም ሰውየው በጣም አስፈራርቷት ነበር መሰለኝ። እሷም እንዳለችው እንግዲህ ለመናገር ፈቃደኛ አልነበረችም፣ ግን ዘላለም ደግሞ እንደምንም አወጣቱ እንትን እንድትለው ጠይቃት ከዛ በጠይቃት በስንተኛው በሁለተኛው ቀን መሰለኝ ደግሞ ሆኖ ሲሄድ እዛ ቦታ እንደሌለች የሸራው ቤት ራሱ እንደፈረሰ ነው ያገኘው። ይህ ሆን ብሎ እንግዲህ ሰውየው ካላደረገው እሷ መቼም አታደርገውም። የት እንደወሰዳት እንግዲህ እስከ መጨረሻው ድረስ እናያለን። እውነቱ እየወጣ ይመጣል ማለት ነው። እውነት ሁልጊዜም እውነት ናት። እሱ ማፈር ያለበት እንደዚህ በወንጀል የሚሰሩ ሰዎች ከመስፍን መማር ይችላሉ። ምን ማለት ቪዲዮውን፣ የእነሱን ቪዲዮ የማይከታተል ሰውን አሁንም ስህተት የሚሰሩት እንጂ ቪዲዮቸውን የሚያይከታተል ሰው ቢሆን እንደዚህ አይነት እንትን አይሰራም። መስፍንም በጣም አዛብሮ አዛብሮ አዛብሮ መጨረሻውን አይታችሁታል። ለራሱ ነው ጉድጓድ የቆፈረው እና ይሄ ሰውዬ መጨረሻውን እንግዲህ ታያላችሁ። እህታችን ደግሞ ፍትህ ማግኘት አለባት። አሁን በምን አይነት ሁኔታ እንዳለች የት እንደወሰዳት እንግዲህ ዘላለም አፋጥኖም ቢሆን ልጅቷን እንደሚያመጣት ተስፋ እናደርጋለን። ምክንያቱም ከነ ማህሌት እና ከናቲ ጉዳይ አይበልጥም ማለት ነው። የእነሱ እንኳን ስንት ችግር ውጣ ውረድ ያለውን እስከ መጨረሻው ተጋፍጠው እህቶቻችን አግኝተዋቸዋል ማለት ነው። ይች ልጅም ትገኛለች፣ የጊዜ ጉዳይ ነው። ያው እንግዲህ ሰውየው እውነቱን እንዳይወጣበት ብሎም ሊሆን ይችላል ያሸሻት፣ የት ውሰዳት። በዛ ላይ እንግዲህ በጣም ከባድ ነው። ሴት ስትሆኑ የሴት ልጅ እንትን በጣም ብዙ ነው፣ ብዙ ነገር ትቋቋማለች። ደግሞ በዛም ልክ ደግሞ እንትኗም ብዙ ነው። ብቻ እግዚአብሔር ያግዛት። እንግዲህ ዘላለምንም እግዚአብሔር የሰጠው ክፉን ነገር አይንከው ዘላለም እና ልዑል እንግዲህ ለሰው ብለው ራሳቸውን እንትን እያደረጉ እየደከሙ እየለፉ ነው ያሉት ወንድሞቻችን። ደግሞ እግዚአብሔር የስጣችሁ ጨምሮ ጨማምሮ፣ እድሜ ከጤና ጋር የስጣችሁ ኑሩልን እንላለን። መጨረሻውን የዚህችን ልጅ እንትን ማየት በጣም ነው የጓጓት። ሰውየው እውነት ከሰውየው ነው ያረገዘችው ወይስ ከማን ነው? መቼም እሷ ሴት ልጅ መቼም ታውቃለች አይደለም? የማን ልጅ እንደሆነ ያው ታውቃለች። ከእግዚአብሔር እና እሷ ናቸው የሚያውቁት፣ አባትየው ማን እንደሆነ እንጂ። ይሄ በምርመራ ምናምን የሚሉት አንዳንዴ ብር ስትከፍም ራሱ ሙስና አለ፣ እየተስፋፋ ነው ኢትዮጵያ ውስጥ ታውቃላችሁ። ብር ካላችሁ ምንም ነገር ሰርታችሁ እውነት ነው ዋስት ነው የሚል ነገር የለም። እውነትን ቢሆን እውነቱ ይናገራሉ ማለት ነው። እስከ መጨረሻው እናያለን እንግዲህ ልጁ የእሱ ሆኖ ከተገኘ ይሄ ወራዳ ሰውዬ የእሱ ክብር እና የእሱ ስም እንግዲህ በመጀመሪያ ማን ተልከስከስ አለው? እሷ ኦሬዲ ቤት ሰራተኛ ነው ሆና ነው የገባችው። እሱ ራሱ ነው የተልከሰከሰ። ከዛም በኋላ ይሄ ነገር ከተፈጠረ በኋላ እንግዲህ ባለሀብት ነው። ጎዳና ላይ እንድትወጣ እንዴት ሊያደርጋት እንደቻለ። ሞር እንኳን ስህተት እንኳን ቢሰሩ በሁለቱ ቤት ተከራይቶ ማኖር ሲገባው ጎዳና ላይ እንድትወጣ ላደረጋት ይህም ራሱ አንድ መቀጣት አለበት። ሴት ልጅ ናት እሷም ነገ የነገ ሕይወቷን ያበላሽባት ይሄ ሰውዬ ቅጣቱ ማግኘት አለበት። እነ ዘላለምም እንደዚህ በዋዛ የሚለቁት አይደለም። እሱ ያው ለ የጊዜ ጉዳይ ነው። እናያለን፣ እነሱ እየደከሙ ነው፣ እየለፉ ነው። እስከ መጨረሻው ድረስ እናያለን። እንግዲህ በጣም ከነገራችን ላይ በጣም ብዙ ሰዎች በዚህ ሚዲያ ላይ የሚሰሩ ሰዎች አይታችሁ ከሆነ አብዛኞቻቸው እየጠፉ ነው፣ እየተሰወሩ ነው። እየታገቱም ይሁን ምንም ይሁን አላውቅም፣ ብቻ የሉም። በጣም ብዙ ሰዎች ልክ እንደ ልዑል እና እንደ ዘላለም የሚሰሩ ወንድሞች ነበሩ፣ አሁን ላይ ግን የሉም። የት እንደሄዱ ባላውቅም ማለት ነው። አንድ ወንድማችን ራሱ ከየት እንደሄደ ከሚኪ ጋር እንዲሁም ሚኪ የሚባለውን ካወቃችሁ በሱ ጋር አብሮ የሚሰራ ልጅም ነበር እሱም ራሱ የት እንደሄደ እንግዲህ አይታወቅም፣ በየት እንደወሰዱት ሲጀመር። በእንደዚህ አይነት ስራ በሰው እንትን ገብተው የሚሰሩ ሰዎች በጣም ብዙ ስቃይ እየደረሰባቸውን ነው። የእውነት እኛ የምናየው ቪዲዮ ላይ መጥቶ ተቆራርጦ ደህና ደህናውን ስለምናይ ነው። ግን ከካሜራ ጀርባ ደግሞ እነሱ ምን አይነት ውጣ ውረድ እያሳለፉ እንደሆነ ፈጣሪና እነሱ ናቸው የሚያውቁት እና ያው እንግዲህ እውነቱ ሲወጣባቸው ወንጀለኞቹ ደግሞ ሁልጊዜ ተሸፋፍኑ እንዲያልፍ ነው የሚፈልጉት። ብቻ እኔ አላቅም። የዝችታችን ጉዳይም ትንሽ አሳሳቢ ነው። ሰውየው ማመን አልቻለም። ምክንያቱም እሱ የሚያስበው ክብሩ፣ ልጆቹ፣ ሚስቱን ነው የሚያስበው እንጂ ከሰራተኛ ወለደ መባሉን አልፈለገውም። ማመን አይፈልግም ከነጭራሹ ማለት ነው። ግን ደግሞ እውነቱ ሲወጣበት ሰውየው እንኳን እንደው በዚህ አላምንም ቢል ራሱ ልጁ ከተወለደ በኋላ ዲኤንኤ ተመርምረው እውነቱ መውጣቱ አይቀርም በምንም በምንም ቢል ማለት ነው። እስከዛው ድረስ ልጅቷ በየት እንደወሰዳት ራሱ እስካሁን እንግዲህ ከባለፈው በሁለት ቀን በሁለት ቀን ነው በሁለት ቀን ልዩነት ነው ከዛ ቦታ እንድትወጣ ያደረጋት። ሰው ይሄ ነው እንግዲህ የእኛ ሰው። ዝም ያለ ሰው እኮ መኖር አልቻለም፣ እውነት ዝምተኛ፣ በፍጹም ኢትዮጵያ ውስጥ መኖር አልቻለም። አፈ ያለው ሰው አፈላጤ ነው፣ ገንዘብ ያለው ሰው ነው መኖር የሚችለው። በጣም ያሳዝናል። ብቻ ሀገራችን ላይ ምን እንደተፈጠረ እኔ እውነት ግራ ግብት እያለኝ ነው አሁንስ ምን እንደገባብን አላውቅም። ሰው እርስ በርሱ ሁሉም ገንዘብ ገንዘብ ገንዘብ ብቻ ነው የሚያሳድደው። መጨረሻችን እግዚአብሔር ያሳምረው ብቻ። የእውነት መፍራት ያለብን ጉዳይ ነው። ሰው እኔ ጋ ይደርሳል ነገ ጠዋት እኔ ምን ሆናለሁ ብሎ አያስብም። እስከ መጨረሻው ዝም ብላችሁ ካያችሁት ምንም በልጆች ከነገራችን ላይ በመስፍን መማር ትችላላችሁ። አሁን መስፍን በጣም ብዙ ሲሮጥ ሲሮጥ የብዙ ባለሀብት የብዙ ንብረት ሲወስድ ሲያጋስስ የነበረ ሰውዬ ዜሮ አምስት ሳንቲም ለልጆቹ ጥሎላቸው የሄደ ነገር የለም። አይታችኋል። አሁን ይሄ ሁሉ ሰውም ከሱ የሚማር ሰው አይደለም። እያየ ውሃ ላይ ምንድን ነው ድንጋይ ላይ ውሃ እንደማፍሰስ ማለት ነው። ምንም የሚሰማ ሰው የለም። አሁንም እያዩ አሁንም ንትያሉ መልሰው ወንጀል ይገባሉ። እንዴት አድርገሽ ብትነግሪያቸው እንደሚሰሙ እኔ ግራ ግብት ብሎኛል። የውነት ወዴት እየሄድን ነው? ግን መጨረሻችን እግዚአብሔር ያሳምረው። የእውነት በጣም ረብስማ አሁንስ በጣም ነው የሚያስጠላ መጥፎ መጥፎ የሚያስቡትን እግዚአብሔር ልቦና ይስጣቸው፣ ልቦና ይስጣቸው። በተለይ ለሰው እንትን የሚያስቡትን እግዚአብሔር ልቦና አይስጣቸው። ወደ ራሳቸው ይመልሳቸው። የእውነት ከራሳቸው ጋማ አይደሉም በፍጹም። የሰው ሕመም የማይሰማቸው የሰው ቁስል የማይሰማቸው ከራሳቸው ውጭ በቃ እነሱ የሚያስቡት ምንድ ነው? ዝናቸው፣ ስማቸው እንዳይጠፋ እዚህ ጋ ሰው እየተሰቃየ ለዛውም በገዛ እንትኑ ራሱን ባመጣው ጣጣ ልጅቷን እንደዚህ። እኔ አላቅም ብቻ፣ በጣም እግዚአብሔር ሀገራችን ላይ የገባውን ሰይጣን እግዚአብሔር ያውጣልን። የእውነት ሰላም የምንሰማበትን ቀን ያምጣልን። ሰልችቶናል። አሁንስ እንትና እንዲሆነ፣ እንትና ሞተ፣ እንትና ተስ፣ እንትን ሆነ ምናምን የሚባለው ወሬ ስርችት ያለው መቼም እንደኔ ሞልቷል ረበስና መጨረሻዋን እንግዲህ አሳምረው እንግዲህ እህታችንን በሰላም እንድትገኝ የሁላችን ምኞት ነው። ጸሎት አድርጉላት እንግዲህ። ምንም ማድረግ አይቻልም እንግዲህ። አንድ ጊዜ ከገባችሁበት መውጫ እስከምታገኙ ድረስ ከባድ ነው። ለሁሉም ነገር እግዚአብሔር ያውቃል። እንግዲህ ሰው ተጨንቆ ምንም ማምጣት ስለማይችል ፈጣሪ ያውቃል። ዘላለምና ልዑልንም እግዚአብሔር ለእንደዚህ አይነት ስራ ለበጎ ስራ ስላመጣቸው እግዚአብሔር ይመስገን። በጣም እነሱ ጎበዝ ናቸው። የእውነት መርምረው ነው የሚያገኙት። ሰውን የሰውን እውነተኛ እንዴት አድርገው እንደሚያወጣጡ ያው የለመዱት እንትን ስለሆነ ትገኛለች ብልን ተስፋ እናደርጋለን። ለማንኛውም ጋይስ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ስትገቡ ጀምሩ። ግን ፕሌስ ላይክ አድርጉ። ላይክ እያደረጋችሁ ጀምሩ። ሰላም ፍቅር ተመኝላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።